ሰው አክብረው፣ በደንብ አክብረው ዩና ሪስፔክት ሰጠው። ዝቅ ስትል መናናቅ እንደሚመጣ ነው። ያው እኔ በጣም ነው ጉራ ይገባ ይሄ ነው፣ መናናቅ ነው። አይ ሰሞኑ እንደ ገለልተኛ ይላ ምንም ወገላ ለመያዝ ገለልተኛ ሆኜ ነው። በቃ ወደዚህ ማላልኩም ወደዚያ ማላልኩም ዝም ብዬ ነበር። ቪዲዮ እያየ ነበር። እያረገ ያለው ነገር ምናምን በጣም ነው እያናደደው። ክላስ ደግሞ ጭራሽ ብዙ መስመሮችን እያለፈ ነው ያለው። አይ የሆነ እንዴት ተዋቀም ቢሆን እኮ እሺ፣ የኔን ማንነት ስለኔ የሆነ ነገር አውቆ ምናምን ቢሆን እሺ፣ በዚህ ልክ ይደፈራል? አይ ተው፣ ኖርማል ነገር። አይ ብቻ እሷ ንዴቷን እያባባሰ ያለው እሱ ነው።

ስሜታችሁን ትታችሁ ኮመንት ለማድረግ ወስኑ። እናንተ በኔ ቤታ ብትሆኑ ዝም ትላላችሁ? መልሱን እንግዲህ ለእናንተ ትችዋለሁ። እንግዲህ ደርሰናል ጋይስ። በጣም ብዙ ጊዜ ደውለህልኝ ነበርና ችሎቶች ነበሩብኝ ቢዚ ነበር፣ እና በጣም ስትደውልልኝ ምን ተፈጠረ ብዬ ነው። ዛሬ ቢሮ በማይገባበት ቀን ምንድን ነው? አሁን ትንሽ ለወዳለው ትንሽ ወገብ ይሄ ነገርና አጥንቴ ጋርና ኦኬ፣ ፊቴ ጋር ነው ጉዳት የደረሰው ዞባቱ አንድ ብሩክ የሚባል ጅራለና። ኦኬ አ ያው ታ እንዳልኩ ታሪኩ ረጅም ነው። በመሀል እንደዚህ አለመግባባት ተፈጥሮ ኦኬ፣ ያው ጉዳት አድርሶብኛል። ኦልሬዲ መረጃዎችም አሉ ግን አላስፈላጊ ነገር ነው ኦልሬዲ እኔ ዝም ብያለሁ እዛ ጋር ራሴን ለመከላከል የተወሰነ ጥረት ለማድረግ ሞክሬያለሁ እኔ የሰነዘርኩት ነገር የለም። እንቻ ግን መቀመው ነገር ተፈጥሯል እና እሱን ክስ ለመስረት ነው የመጣሁት ኦኬ አሁን እንትን ነው አሁን አንተ ታዋቂ ነህ ብዙ ሰው ይከተልሃል ተጋላጭ እንደዚህ አይነት ጉዳቶች እንዳይደርሱ አንደኛ ራስን መከላከል አለብህ። አስፈላጊ ሆኖ ከተገኘ ደግሞ ጥበቃ መመደብ አለ። ይህንም ለሌላ ጊዜ ያሰ፣ አሁን ግን ተፈጸመ የተባለው ወንጀል ምን እንደተፈጸመ አሁን እያየሁት ነው። ፊት ልክ አለ፣ ድብደባ ነው ወይ የአካል ጉዳት ነው ወይ ነው የተፈጸመው? ቦታውን፣ ቀኑን፣ ሰዓቱን፣ የተጠርጣሪውን ሙሉ ስም ንገረኝና ከዛ በኋላ ወደ ቀጣይ እርምጃዎች እንሄዳለን። ሰላም፣ እንዴት ናችሁ ውዶቼ? በያላችሁበት ሰላማችሁ ብዝት ይበልሉን። ዛሬ እንግዲህ እና ሀይሚ ነገር እንደቀጠለ ነው። በጣም ነገሩ ሁላችንንም ልብ እየሰበረ ነው። በእውነት እኛ በርቀት ሆነን በጣም እንወዳቸው የምንከታተላቸው ኦዲየንሶች ልባችን እንዲስብር እውነት እኔ በጣም ለልብ የተሰበረው የተሰበረ በእነሱ ጉዳይ ሆነ። እነሱ ሁለቱ በዚህ ሰዓት ምን አይነት ስሜት እንደሚሰማቸው አላውቅም። በጣም ነው ያዘንኩት። ዛሬ ሀይሚ ትመጣለች መጣለች ብዬ አስቤ ነበር። በዛ ላይ ደግሞ ሀይሚ እንግዲህ ቲክቶኳ ላይ እየጨፈረች እየደነሰች ዘፈን ለቃ ነበር ሁላችንም ደስተኞች ነበር ተደስታ በማየታችን በዛ ላይ ደግሞ ሰብስክራይቧ ጨምሮ ያው ቪዋ እንትን ብሎ ወደ ሁለት መቶ ኬ እየሄደች ነው በዛ ነገር ሁላችንም ተደስተናል እሷም ኢንስታዋ ላይ ፖስታ ነበር በዛም ብለን ዛሬ ትመጣለች ብለን እየጠበቅን ነበር እንግዲህ ቤካና ፍጹም ጓደኞቻቸው ብሩክን ጠርተው እያነጋገሩት ነው ያየነው። የጠበቅነው እነሱን ነበር። ያው ብሩክ በቤካ ቤት መጥተዋል፣ ጠርተውት እንግዲህ ሊያነጋግሩት ያው ሁሉም በየራሳቸው ልክ ነን ብለው ነው የሚያስቡት፣ ልክ ናቸው ብዬ ነው እንግዲህ የየሁሉም እንግዲህ ጸቡ። የተነሳው በፕራንክ አማካኝነት ነው ብሩክ የፕራንክ ሲያደርግ አስቀድሞ ተናግሯል። እናንተን ዋሳ አድርጌ ነው እንግዲህ ፕራንክ የሚሰራው አደገኛ ፕራንክ ብሏል። ያ ደግሞ መታባየችበት ሰዓት ያንን ነገር ተናዳለች። ምክንያቱም ከዚህ በፊት በሰሯት አብሮ በሰሯት ፕራንክ ተናዳለች። አብረው ሰርተዋት ነበረ። ፍቅረኛ አይነች ብሎ ነበረ። እንግዲህ የተለያየም ደግሞ ስልክ ግንኙነትም ስላላቸው የሴት ልጅ አዳለች እንግዲህ የሆነ በውስጧ የምጠረጥረው ውስጥ ነገር ስለነበር በድንገት ያላሰበችው ስትገባ አልጋ ላይ ቁጭ ብላ ስላየች፣ ያው ሴት ነች። ሁላችንም እኮ በዛ ቦታ ሆነ መገኘት ነው አንዳንዴ ነገሮችን ስናይ፣ እኔ በዛ ሰው ቦታ ብሆን ምን አይነት ስሜት ነው የሚሰማኝ? እሷ እንግዲህ የተለያየ እንግዲህ ሁሉን ነገር ሚዲያ ላይ አውጡም እነዚህ ልጆች የተለያዩ ነገሮች ይኖሯታል በውስጧ ከዛ ጋር ነው የምታየው። አንድ ሰው አንድ ነገር ሲፈጠር፣ ብዙ ጊዜ በዛ ቦታ ሆናችሁ አስቡ። ለመፍረድ አንቸኩል። በብሩክም ሳይድ እንሆን በሀይሚ ሚዲየም ሳይድ እንሆንና ሁለቱን እንዲስማሙ ማድረግ ነው እንጂ መሳደብ አስፈላጊ ነገር አይደለም ብዬ ደጋግሜ እየተናገር ያለው እና ያንን ባየችበት ቅጽበት ንዴቱ እስኪበርድ ድረስ አልታገሱም። በየንጋታው ተገናኙ፣ መጥፎ ቃላቶች ተለዋወጡ። ምክንያቱም በንዴት ላይ ነች። በዛ ላይ ደግሞ አብረ ሆኖ ነው የሚጠሯት ያን ነገር ያ ነገር እያለ ደግሞ ይሄ ዳን የሚባል እሳት ለኳሽ ልጅ መጣ እና እሱ ደግሞ እንደውም ፋይል አለ፣ አንቺም አታውቂው ፋይል አለ እነሱ ከኛ ጀርባ ይገናኙ ነበር ሌሎች ነገር ነበሩ ብሎ እንግዲህ ተናገረ። ያው ነገሩ እየተባባሰ መጣ። ሀይሚ ይሄ ይመጣል ብላ አልጠበቀችም። እሷ የራሷን እርምጃ ነው የወሰደችው። አንቺ ባልሽ ጠይቀሽ በዛ በኩል እኔ ግን አባሙን ሰዓት ላያችሁ አልፈልግም ብላ ትላንትናም ተናግራለች። እኔ እንደዚህ ባባሰ ትደባደባላችሁ ብዬ አስቤ ያለው ወይ ብላለች። ትላንትናም ይቅርታ ልጠይቅ ብሎ ሄዶ ብሩክ ያው ያልሆነ ነገር ነው የተፈጠረው። ደስ የማይል ነገር ነው የተፈጠረው። አንዳንዴ ዳንኤል የሚናገረውን ነገር አላውቅም። እሱ ልጅ ፕራንክ እየሰራ ይሁን ማንኛው እንደሆኑ ድራማ ይሁን ተከታታይ ድራማ ይሁን የሚያሳዩን እኔ ብቻ ወዲህም ወዲያም፣ ሰዎችም አንዳንድ በውስጥ የሚያናግሩ የሚ እሱን እየሰማ ግራ በመጋባት ውስጥንን ወንድምየውን ነገር ሄዳለው እንደሚሄድ ነገር ሰምቻለሁ። እንግዲህ አላውቅም እንዴት እንደምን እንደሚፈጠር አሁን እነቤትም ያው ጥረት እያደረጉ ነው፣ እያነጋገሩት ነው። ግን እሱ የኔና የሚ ነገር አብቁቷል በቃ። እኔን ማመን ሲገባት፣ ያው ሌላ ሰው አምናለች። ዛሬ የምታውቀውን ሰው አመነች። እኔና እሱ ብዙ ነገሮች አሳልፈናል። እኔና እሷ ብዙ ነገሮች አሳልፈናል። እኔን ነበር ማሰብ ያለባት፣ ከእኔ ጋር ነበር መቆም ያለባት ብሎ የተናገረው በዚህ ደግሞ እሱ ተናዷል። እሷ በፍራንኮ ተናዳለች። ብሩክ ደግሞ በዚህ ተናዷል። ያው እንግዲህ እኔ አሁን ትንሽ ነገር አውርተው ነው የተለያዩት። እንግዲህ እኔ ፍጹምና ቤቴ በደንብ ያወሩታል ብዬ ነው የማስበው። ምክንያቱም እሱ እናንተን ሊያጣላን የመጡ በብዙ የገነባችሁትን ነገር መፍረስ የለበትም እኛ እያለን እያለን እያሉ ነው። ጥሩ ነው፣ ጥረት አድርግ ቢያስማሟቸው ደስ ይለኛል። ግን አሁን በስተመጨረሻ ደግሞ በማታ ላይ ዳኒ ደግሞ ዳኒ ሮስተር ብቅ ብሏል። ጠበቃ ጋ እየከሰሰው ክስ አቅርቦ ብቅ ብሏል። እሱ ደግሞ ከጓደኛው ከናታን ጋር ሆኑ ያው ለሀይሚ ብዬ ነገሮችን ሁሉ ትቼ ነበር። ታውቃላችሁ ሀይሚ ቤት ድረስ መታ፣ ጉልበቴ ስር ወድቃ ይቅርታ ስትጠይቀኝ ነገሮችን ሁሉ ትቼው ነበረ። አሁን ግን ያንን ሁሉ ትቼ እንደገና ደግሞ ሀይሚ ይዛብኝ ብቅ አለች፣ እሱም ስለዚህ የተፈጠረውን ነገር ያው ታውቃላችሁ ሁላችሁ ማየታችኋል። ስለዚህ እኔ ጓደኞችም የተለያዩ የሚያቆኝም ሶሲያል ሚዲያ ላይ የሚያቆኝም እንዲ እንደዛ ስትመታ እንዴት ነው አንተ እንኳን አንድ ማትሰነዝረው ለምንድን ነው ዝም ያልከው? ብለው ብዙ ሰዎች ወቅሰውኛል፣ ብዙ ሰዎች ተናግረውኛል። እና እኔ እንደዚህ ዝም የምል ሰው አልነበርኩም፣ ያን ሁሉ ያደረግኩት አሁንም የሚለው በሀይሚ ነው የሚያስታክቀው። ይሄ ይሄች ልጅን ሊያስጠምዳት በቃ የፈለገው ሁኔታ ምሳይ እኔ ይችን ልጅ መሀል ላይ አድርጓት፣ ይችን ትንሽ ልጅ ብዙ ፈተና እያበዙባት ነው ነው ብዬ ማስበው አሁን ለሀይሚ ብዬ ነበር ለሀይሚ ክብር ስል ነው ዝም ያልኩት፣ ያንን ነገር ራሴን ቁጥቤ ቁጭ ያልኩት ብሎ አሁን ከናታን ከሚባለው ጓደኛው ጋር ተያይዘው ጠበቃ ሊያናግሩ እንግዲህ ጠበቃ ጋር ሄደዋል። ጠበቃው ደግሞ የሚናገረው ንግግር ሁሉ ያስፈራል። ይሄ ለማስፈራራት ይሁን ትክክለኛ ይሁን እውነተኛ ይሁን አልገባኝም። ይሄ ነገር ወዴት ወዴት እየሄደ ነው? እየሰፋ ሄደ። አሁን ማንጋኑ አሁን ያስጨነቀኝ በዚህ መሃል ያሳዘነችኝ ሀይሚ ነች። እውነት ትናንት ማታ ቲክቶኳ ላይ የለቀቀችው ነገር ራሱ በጣም እኔ አለቀስኩኝ ማታ ላይ ሳየው አሳዘነችኝ። አረፍተ ነገሯ ምን ነበር አሁን እዚህ ጋ ይመጣልኝም፣ አሁንስ የሆነ ቦታ መሄድ ፈለግኩኝ ሁ እንደዛ የሚል ነገር ነው። የሆነ ቦታ መሄድ ፈለግኩኝ ስሜም ታሪኬም የማይታወቅበት ቦታ ነገር እንደዚህ አይነት አነጋገር ነው። ጥቅሱ እንትኑ የሚለው እና በጣም ነው ያዘንኩት። ረጅም ሰዓት እያየሁት በጣም ነው ያዘንኩት፣ እየደጋገምኩ ነው ያየሁት። ምን ያህል ውስጧ የሚሰማትን ስሜት እኮ አናውቅም። በዛ ላይ ሰዎች ያቆስሏታል በኮሜንት እሷን ብቻ። ሴት ልጅ ላይ የማይፈጸም የሚመስል ሴቶች እንዴ፣ እኔ ወንድም ስደቦት እኮ አላልኩም። ዝምታ ወርቅ እኮ ነው፣ ዝም ብንልስ? እኔ አሁን ብሩክ ይሰደብ፣ ሀይሚ ለምን ተሰደበች? አይደለም፣ ሁለቱንም መሳደብ ምን ያስፈልጋል? የተለያየ ለብሩክ የሚያነጸው ማድረግ ያለበትን ተገቢ ሁኔታ በቃ ትዕግስተኛ ሁን፣ ታገስተው፣ አትናደድ፣ ረጋ ብላችሁ የራሳችሁን ነገር ፍቱት እያለን የተለያየ ምክር መስጠት ሲገባ ብሩክንም የሚያስቆጣ ነገር፣ ወንድሞቹን የሚያስቆጣ ነገር፣ ሀይሚንም በጣም ለሴት የማይገባ ነገር ምን ናገራት። ያው ዛሬም እንደሚዘፈነችው ያው እስቃለሁ ሚስታለሁ ድረስ ብላ ያው ለቀቀችላችሁ ለእናንተ እስቃለሁ ነው ብላ ብላ ጽፋለች። እዛ እንትን አላል አለው ጥቅስ እውነት እኔ በጣም ነው ያናደደኝ። በእውነት እኔ በተለይ ሷ ስትስድ በጣም ነው በአንባይ ነው መጠበቅ አልቅሽ አልቅሽ ነው የሚለኝ። እና ይኸው እንግዲህ ዳኒሮስተር ከጠበቃው ጋር እየተነጋገረ ነው። ጠበቃው ደግሞ ሕጉ ምን እንደሚል እያስረዳው እያየሁኝ ነው። እንግዲህ የማዘዣ መውረቀት ሊሰጡት አስበው መጨረሻቸው ምን እንደሚሆን አላውቅም። በጣም የሚያሳዝን ታሪክ እየሰሩ ነው። እኔ ድራማ ይሁን እኔ በየቤቱ ስትሄዱ በአሁኑ ጊዜ ላጭሩ ላቁም እና በየቤቱ ስትገቡ ብጥብጥ ነው ያለው። በቃ ኤፍሬም የተንቢ ወንድም ኤፋ እሱ ብቻ ቤት ነው እኔ ሰላም ያየሁት። ሁሉም ብጥብጥ፣ ሁሉም ብጥብጥ፣ ሁሉም ብጥብጥ ውስጥ ናቸው ያሉት። እኔ እንደዚህ ካልሆነ አይታየም ተብሎ ይሁን፣ የሀይሚና የብሩኬ ነገር ደግሞ እንዲህ መሆኑ በጣም ነው ያሳዘነኝ። እግዚአብሔር አምላክ ጣልቃ ይገባላቸው። በቃ እሱ መድኃኒዓለም ጣልቃ ይገባላቸውና ነገራቸውን ሰላም አድርጎልን ስቀው እንዲመጡልን። በጣም የሚጎዱ በጣም የሚያዝኑ እንደኔ እንደሚጎዱ የሚያዝኑ ሰዎች ብዙ ስላሉ እግዚአብሔር ሰላሙን ያምጣ ነው የምንለው። እንጸልይላቸው። ምን እንደሚያሳዩን ወይ መጨረሻውን አያሳዩን፣ እያረዘሙት መጡ። ይሄ ነገር የሁላችንን ልብ እንደተንጠለጠለም እግዚአብሔር ሰላሙን ያምጣልን። እግዚአብሔር ጣልቃ ይገባ ነው የምለው ሰላሙን ሊወዶቼ